ጀርባውን ሲያሳየን የዋለው ሰውዬ ፊቱን አሳይቶናል። አይኒ እኔ ደግሞ ህፃን ይመስላል አላልኩም? የምን ህፃን ጎረምሳ ነው እንጂ። ሰላም ቤተሰብ እንዴት ናችልኝ? ሰላማችሁ ይብዛልኝ። እንግዲህ ቅመሟ እንደጠበቅ ነው ነው ያው ፕራንክ ነው ይዛ የመጣችው ሃይሚ 200 ሺህ እንድትገባ ትፈልጋለች። ፍላጎቷ ከፊቷ ይነበባል እና ሰብስክራይብ ሳታደርጉ የምታዩት ካላችሁ ሰብስክራይብ እያደረጋቸት፣ በጣም ትንሽ ነው የቀራ። እስኪ ሁለት መቶ ሺህ ትሙላና ፍላጎቷ ይሙላላት። ከዛ በመቀጠል የብሩኬ ሰርፕራይዝ አለ። ሌላም ደግሞ ሰርፕራይዝ አለሽ እያሉኝ የነበሩ ሰዎች አሉ ብላለችና ብቻ የልቧ ይሙላላት። በጣም ፈልጋለችና ሰሞኑን ትሞላለች ብዬ አስባለሁ። ወደ ፕራንኩ ስንሄድ ደግሞ ሃይሚ ማለት በፕራንክ እንደዚህ ተንቀጥቅጣ ፈርታ ይቻት አላቅም በጣም ሀይለኛ ፕራንክ እኮ አድርጋ ታውቃለች። ግን ይሄን ያክል ፍርሃት አይሰማትም። ያው አነጋገሯ፣ የምትናገራቸው ነገሮች ጠበቅ ይላሉ እንጂ አትፈራም። ዛሬ ግን ተንቀጠቀጠች፣ ውሃ ሆነችብኝ፣ እያዩዋት ማለት ነው። ብሩኬ ፊቱ አስፈራትና በጣም መሸሸት ጀመረች። እኔ ደግሞ ብሩኬን ሳይ ሳይ ይሄን ልጅ ሰባተኛው ሳይሆን ስምንተኛው ሰባ ያደረሰው እያልኩኝ አሁን አሁን አሁን አሁን አንጠለጠለው ስል ብሩኬ ተረጋግቶ ቆሟል ያው ንዴቱን ዋጥ አድርጎት ነው ውድ ቤት ስምንት ዝ እንዳላይ ታውቃላችሁ። ብሩኬ ብሮች ሲናደድ ጃኬቱን አንስቶ ጉሮር ነው የሚያደርገውና ዛሬ ያው ጃኬት ስላለበሰ ነው እንጂ ንዴቱን ከጃኬቱ ላይ ነበር የሚወጣው ማለት ነው። አስፈንጥሮ ነበር የሚጥለው በሀይለኛው ነው የተናደደ። እንግዲህ ይሄ ሀሳብ የዚህ ልጅ ነው ያው ሀይን ጨመር ብታደርግበትም ሀሳቡን ያመጣው ነው። እሷም ተቀብላ አብረው ተውነውታል። ያው እንግዲህ ሀይንና ብሩኬ ቆንጆ የተባለ ቪዲዮ ቢሰሩም ማለት ነው። ይሄ ሀቅና ሀቅ ነው። ከዛ መካከል ትንሽዬ እንትን ነጥብ ፈልገው የሚናገሩ ሰዎች አሉ። እንኳን አይደለም ብሩኬ ፍላጎትሽን አከብራለሁ ብሎ ተናግሮና ምንም ነገር ከማለት በፊት ማለት ነው ልጁ ወደ መጨረሻ አካባቢ ብሩኬ ምንድን ነው ያለው? ብሩኬ ለምን ተናደድክ፣ ሀይሚን ታፈቅራታለህ ወይ ብሎ ተናገረ። ከዛ ሀይሚ ደግሞ ቶሎ ብላ እንዴ እንደዚ አይነት ጥያቄ አጠይቀው ብላ ደንገጥ አለች። ለምን እንደዚ ያለች ይመስላችኋል? በጣም ብዙ ሰው ፍቅሩን እንዲገልጽላት ትፈልጋለች ብላችሁ ትናገራላችሁ። ፍቅሩን እንዲገልጽላት ከፈለገች ለምንድንነው ልጁን ያስቆመችው? አስቁመዋለች። አይታችሁ ከሆነ ዛሬ ሀይሚና ብሩኬ መቼም እንደማይለያዩ ባልና ሚስት እንደሚሆኑ ልብ ያምኗል። አንደኛ በፊልሙ አየዋቸው እኮ ከሀይሚ እና ከብሩኬ መካከል ማንም እንደማይገባ እንግዲህ፣ የሆነ ሾርት ፊልም ለቀዋል። በጣም የሚያስገርም ነው በዛ ላይ ምርጫዋ ብሩኬን የሆነው ሀይሚ። በዚህም ደግሞ ብሩኬ ተናገረ አልተናገረ ሳይሆን ዋናው የልብ ትስስር ነው እና ፍላጎትሽን አከብራለሁ ተጠናኑ ስላለ ያው ብሩኬ ሀይሚን አይወዳትም ብላቸው የገመታቸው ያሰባቸው ይሄ ትክክል አይደለም። እንደ ሀይሚ የሚወደውና የሚያፈቅረው ሰው የለም። ብሩኬ ብሩኬ ለሀይሚ ሀይሚ ለብሩኬ እስከ መጨረሻ ፍቅር እስከ መቃብር። እመኑኝ የእነሱ ፍቅር ገና ያስደምማል። እንግዲህ ብሩኬ ፍላጎቶችን አከብራለሁ ማለቱ አዲስ ነገር አይደለም፣ የተለመደ ነው። በጣም ብዙ ጊዜ ይናገራል እኮ ብሩኬ። አንድ ነገር ላስታውሳችሁ፣ ፋሲል ከዚህ በፊት የሆነ ሲፈትናቸው ምንድን ነው ያላት? አይሚን አንቺ ባለጌ ሴት ነሽ አላት አይደለም። የሚወዳችው ሰው ግን እንደዚህ አይናገርም፣ ፍላጎታቸውን ያከብራል። አሁን ብሩኬ መጥፎ ወንድ ቢሆን ኑሮ እውነት መጥፎ ባህሪ ቢሆን ቢኖርበት ኖሮ ከዛ ላይ ትክክለኛ ባህሪውን አያወጣም ነበረ። አንቺ እንዴት ለእኔ እንደዚህ ያለሽ፣ እንደገና ደግሞ ከዛ እንዴት እንደዚህ ታርጊያለች ብሎ አይናገርም ነበረ። ስለሚያከብራትና ስለሚወዳት ፍላጎቷን ያከብርላታል። የሚወዳችሁና የሚያከብራችሁ ሰው እሱ እየተጎዳ የእናንተን ፍላጎት ነው የሚሞላው። ሁሉም ሰው እንደ አረዳዱ ነው የሚናገር፣ እንደተሰማው ነው የሚናገር። እኔ ደግሞ እንደተሰማኝ ነው የምናገር፣ እናንተ ደግሞ እንደተሰማችሁ ነው ቪዲዮን የምትመለከቱት። እና፣ ፍላጎትሽን አከብርልሻለሁ ስላለ አይወዳትም አትበሉ። በቃ ይወዳታል።